የተከበርክ የጦቢያ ህዝብ ሆይ፣ እንደምታቀው እኛ እናት አባቶችህ ጥልያንን ድል አድርገን አድዋ ላይ ነፃነታችንን ካስከበርን ነሆ መቶ ሃያ ስምንት ዓመት ሆነው። መቶ ሃያ ስምንት ዓመት እስካሁን ግን ያንን ድፍን ጦቢያን ያኮራ ነፃነት የሚመጣጠን ታላቅ ማስታወሻ እንጠብቅ ነበር። መቶ ሀያ ስምንት ዓመት ሙሉ ትውልድ ከዛሬ ነገ ያደርገዋል ብለን ተስፋ አድርገን ነበር። ይሄው ዛሬ ይህን የመሰለ ቤተ መዘክር መሃል አዲስ አበባ ላይ ተሰርቶ የጀግኖቹ ቅርስ ሊሰበሰብ፣ ታሪካቸው ሊዘከር፣ ስማቸው ሊጠራ መሆኑን ስንመለከት አጥንታችን ከመቃብር ነፍሳችን፣ ባጸደ ገነት ሆነው ልጅማ ማለት እንዲህ ነው። ታሪክ የሚዘክር ስም የሚያስጠራ። አሁን እኛ ሞትን አይባልም ዳግም የተወለድን ቁጥር ነው። ለነገሩ ያገኘነውን ድል ማክበር ያገኘነውን ድል አለመዘከር የእኛም ጥፋት ነበር። ቀደምቶቹም እንደዛው ያድዋን ድል ያከበር ነው ድሉ ከተገኘ ከሰባት ዓመታት በኋላ ያንን ሁሉ ከመቶ ሺህ በላይ ጦር መሰብሰብ መመገብ ማደራጀት ማሰማራት ማዋጋት ቀላል መሰላችሁ ጀግና በደግ ዘመን ለክፉ ጊዜ ይዘጋጃል ይላል የሀገሬ ሰው ሙቅሊያን እንደ ፍልፈል ሲገፋ አውቀን እንዳላየ ዝም ያልነው አንድም ለመዘጋጀት፣ አንድም ዘመኑ ክፉ ቀን ሆኖብን ሰዎቻችንና ከብቶቻችን አልቀውብን ነበር። መድፎቻችን ከውጭ ተገዝተው መግባት ነበረባቸው። የባህር በራችን ዙሪያውን ተይዞ በጀቡቲ በኩል ብቻ ነበር የምንጠቀሙ። መድፎቻችን እንዳይገቡ ጠላቶቻችን ፈተና ጣሉብን። የባህር በር ቢኖረን ኖሮ ይሄ ሁሉ መከራ አይከሰትብንም ነበር። ድብብቆሽ እየተጫወትን ነው በአንዳንድ ወዳጆቻችን እርዳታ ያስገባን። የተከበርከው የጦቢያ ህዝብ ሆይ ይህን የባህር መውጫ ነገር አደራ ችላ አትበሉት፣ የመከራ ቀን ነው ጥቅሙን የምታውቁት። የአድዋን ድል የመሰለ ምን ነገር አለ? ዛሬም ሳስታውሰው ልቤን ያሞቀዋል፣ መንፈሴን ያረከዋል። ከሰሜን ከደቡብ፣ ከምስራቅ፣ ከምዕራብ ድፍን የጦቢያ ህዝብ እኮ ነው ግልብጥ ብሎ የወጣው። ማን የቀራል? ወረይሉ ከተጠብቀኝ ብዬ ሳውጅ ብዙዎቹ ወረይሉን አያቋት እያጠያየቁ ነው የደረሱት። የራሳቸውን ስንቅ የራሳቸውን መሳሪያ ይዘው ነው የዘመቱት። ያን ሁሉ ወገን ያን ሁሉ ጭፍራ ቋንቋ እንዳይመስልህ ያግባባው። ወረይሉ ሜዳ ላይ ከመቶ ሺህ በላይ ሰራዊት ከቶ ነበር። ያግባባን የሀገር ፍቅር ያግባባን የወገን ጥቃት ነው። ያ ሁሉ ጦር አስተዳደራችን ተመችቶት የተከተለን እንዳይመስል፣ ሀገሬን ብሎ ነው የዘመተው። ሁሉ ነገር በእጁ ሁሉ በደጁ ሆኖለት አይደለም የዘመተው። ንጉሥ አስከፋኝ ብሎ በሀገሩ ስለማያኮርፍ ነው የዘመተ። መቼም ያ ዘመን ከመገናኘት ለመለያየት ከመቀራረብ ለመራራቅ የተመቸ ነበር። እዚያን ጊዜ እንደ ዛሬው ግራማፎን የለ፣ ስልክ የለ፣ ራዲዮ የለ፣ መኪና የለ፣ የባቡር መንገድ የለ ያራ የለ። አዋጁን እንዴት ሰማ? ያን ሁሉ ተራራና ሸለቆ እንዴት አቋርጦ መጣ? በምን አይነት መገናኛ መሳሪያ ተገናኘ? ብለህ መጠየቅ ይኖርብሃል። ከሁሉም በላይ የሀገር ፍቅር ስልክና መኪና ባቡርና ጠያራ ሆነ። የአንተ ዘመን ደግሞ ከመገናኘት ከመቀራረብ፣ ለአንድነት ከመቆም ሁሉ ነገር የተመቻቸን በዚህ ዘመን ከባዱ ነገር መገናኘት፣ መወያየት፣ መግባባት፣ መስማማት አደለም። ከባዱ ነገር መከፋፈል፣ መገነጣጠል፣ አለመስማማት፣ አለመግባባት ነው። ከባዱን ነገር ትታችሁ ቀላሉን ነገር ያዙ። እኛ በኖርንበት ዘመን የተገለጠልንን ያህል ሰርተን ቢያንስ ከነጭ ወራሪ ጋር አንገት ለአንገት ተናንቀን ኢትዮጵያ የምትባል አገር አስረክበናል። እኛ ባንዋጋ ኖሮ ከፊሎቻችሁ ሱዳን ከፊሎቻችሁ ኬንያ፣ ከፊሎቻችሁ ሶማሌ ነበር የምትሆኑት። የጎደለውን ደግሞ እናንተ ሙሉት። ከባዱና ጠቃሚው ነገር ትላንት የጎደለውን ዛሬ መሙላት። ዛሬ ላይ ቆመን ስናየው ይህን ብናደርግ ኖሮ ያንን ባናደርግ ኖሮ የምንለው ብዙ ነገር አለ። የእናንተን ያህል እውቀት የእናንተን ያህል ልምድና ስልጣኔ አላገኘም። እንደ እናንተ የዓለምን ነገር አልተረዳን። ለእኛ ከባድ የነበረው ለእናንተ ቀላል ሆነ። እኛ ማወቅ ያዳገተን እናንተ በቀላሉ ታውቁታላችሁ እንዲህ እንደ ዛሬው የግዥና የጁምሩክ ነገር ሊሆን መኪናና ስልክ ማስገባት ሆቴልና ተማሪ ቤት መክፈት ለእኛ ከባድ ነበር እድሉን ተጠቀሙበት ተመካከሩ ተከባበሩ ምን በይቅርታ ሻሩ በእኛ ጊዜ በነበረ ነገር እንዴት ዛሬ ትጣላላችሁ በጎውን ያዙ መጥፎውን አስወግዱ ላለፈ ክረምት ቤት አይሰራለትም ትሉ የለም ስራ ማለት ይሄ የተቀመጣችሁበት ቤተ መዘክር ታሪክ የሚዘክር፣ ስም የሚያስጠራ፣ ትውልድ የሚያንጽ ይህንን ያሰቡትን ልቦች፣ የገነቡትን እጆች እኛ አባት እናቶቻችሁ በአጸደ ነፍስ ሆነን እንመርቃቸዋለን። በእኛም ጊዜ ፈተናው ከባድ ነበር። ይሄ ዛሬ የምትገለገሉበት ሁሉ አልጋ በአልጋ ሆኖልን የሰራ ነው አደለ? ከስንቱ ጋር ተጣልተን ከስንቱ ጋር ተጨቃጭቀን ነው የሰራ ነው። ስንቶች ከኛ ጋር ናቸው ስንላቸው ይከዱን ነበር። ስንቶች ለውጭ ጠላት እየተገዙ ያደናቅፉን ነበር። ብዙዎች አግዘውን ቢሆን ኖሮ ከዚህ በላይ መስራት እንችል ነበር። ዛሬም ከሚሰሩት ጋር አብራችሁ ቁም፣ ከሚያነቅፉት ጋር አትቁም። በአጸደ ገነት ዛሬ ስንገናኝ ብዙዎች እንዴት ጸጥታቸው አልመሰላችሁ። ምነው አብረናችሁ በሰራን፣ ምነው በተባበርናችሁ፣ ምነው ባገዝ ናችሁ ይላሉ። እናንተም የእኛ እጣ እንዳይደርሳችሁ ከሚሰሩት ጋር ብቻ አቁሙ፣ ቂምና ጥላቻን አስወግዱ። እኛ እናት አባቶቻችሁ መክረን ዘክረን የጣፍንላችሁ ይሄን ነው። እናመሰግናለን። ንጉሥ ሆይ ምክሩንም ግሳጼውንም ተቀብለናል።